ልሰማዎች ይችላል እንጂ ምኑንም አላውቀውም፣ አልሰማሁም። ምኑንም አላሉም። ግን ራሷን ራሱ ያደሞ ታንሳ ታንሳ ብጠይቃት ራሱ ደስ ነ ነበር ኦኬ መጣ እንኳን ደህና መጣና እስቲ ገባና ምንድን ተፈጠረ መናገር ከቻልክ ከአዋ ይግሪግ ይግሪ ምን ኳ እኔ በጨዋ ደንብ ነው ምንድን ነው የተፈጠረው ምናምን መጠየቅ ነው። ለምን እንደዚህ ያልክ ነው? እዛ ጋር አሁን እንትኑ ምናምን ቀርቶ ፓፓ ናግባ ና በደንብ ምንድን ነው የተፈጠረው? ምን ሆነ ምናምን ብለህ አስረዳኝ። እኔ አላቅም። ሰላም ነው፣ ጆኒ እንዴ እንትን አይ ስልኬን ባክስ አረግ ልሃለሁ እና ከላስዳዳውልኝ ስልክ ላይ እናወራለን ብሎ ለማመላለስ ነው የሚያደርጉት። ኮመንት እያነበብክ እንትን አታድርግ ከኔ ካወራ በኋላ ጉቺ ጋር ጨርሻለሁ፣ እንደዚህ ምናምን ትናር ቅድም ላይቭ ላይ ስለነበርኩ እንደተፈጠረ ምናምን አላውቅም። ምናምን እንደዚህ እንደዚህ ምናምን ስላሉ ከዛ ነው ጉቺ ጋር አወራሁ። ይ እንደዚህ ምናምን አላለም ማለት አንተ ልጆቹን ተነግረሃል፣ ልጆቼን ተነግረሃል። እሱም አሜ ብጤቃ ተሻልን የሰማው

ጋር ምናምን ልጆቹ ምንም የሚያውቁት ነገር የለም። ያ ተጣልተህ እኮ ጆን፣ የሆነ የሆነ ነገር መርጣ አይደለም የምታደርገው፣ ገብቶሃል። ላይቭ ግን ዞሮ ዞሮ ላይቭ ላይ ምንም ያወራት ነገር የለም። ለእሷ ካለኝ ሪስፔክት ደውዬ ነው ያወራት። ይሁን ገብቶሃል። አለ ማታ ራሱ ያለው ግን እንደዛ ሆኖ ራሴ ምንትን አድርጌ ምናምን አለ። ቀጥታ ነው የሆነ ነገር ላይቭ ላይ የሆነ ነገር ስትል ደውዬ አንቺ ያንን ካረግሽ ብዬ ነው ያልኳት። ይሁን እንጂ እዚጋ የተወራ የተመላለስ ነው ነገር ምናምን፣ እንደዛ ማድረግም ልጅ አይደለሁም። ገብቶሃል። ከእሷ ጋር ፈታህ ገና እየነቃው ነው ከእንቅልፌ እራሱ ነው ማታም አወርተናል ሁሉም ነገር ጨርሰ ነው ይሄ ሲሬስ የሆነ ነገር የለም በቃ በአጠቃላይ በተፈጠረው ነገር ሲሬስ የሆነ ነገር የለም አወርተን ተጫወተን ቻው ብያት ነው ትያ አብሽቅያት ነው ይን የልኩት ገብቶሃል አንተ የት ነው ምትኖረው ምን ያደርግላል ምን ያደርግላል ያደረግልኛል አያደረግልኝም፣ ሳይሆን የት ነው የምትኖረው? አትላንታ ቴል ነው የምኖረው። እስኪ እንትን በቪዲዮ መታየት ማውራት ትችላለህ? ልክፈት ቪዲዮ። ያ ለምን በአካል አንገናኝም? ልደት እና ኮ እና እንታያይ። እዚ ጋ አላረገውም፣ ግን ከፈለክ ክመጣለው። ልደትም መስቀልም የፈለክበት ነው እዚህ ነህ አንተ? አትላንታ አሁን ወደ እንትን ልደት ጋር ትመጣለህ? ያ ይቻላል። አሁን ከአርባ ስድስት ነው፣ እኔ ከአምሳ ላይ እዛ መምጣት ትችላለህ አንተ። እኔ ደውልልኝ፣ ችግር የለብኝም እኔ ለምንም ቢሆን ግን ለመጣላት ምናምን አይደለም። ቁጭ ብለህ እንደተፈጠረ ምናምን ለማውራት። አሁን ከአርባ ስድስት ነው ከሀምሳ ሲል እኔ እዛ ጋ ልደት ጋር መምጣት ይችላል። ትመጣለ ዛሬ የለውም ከከተማ ውጭ ሰዎች ድረስ እወጣለሁ። አይሆንም። አይ ቁጭ ብለን እንደዚህ ማውራት ደስ ይለኛል። እኔ አሁን እንደዚያ አሁን እንዲ መጣላት ምናምን ሳይሆን ቁጭ ብለን በቃ እንደው እንትን ዲስከስ ማድረግ እንጂ መጣላት ምናምን የሚያገናኘን ነገር እኮ የለም አለ። ያ ለዛ ነው። ግን ደግሞ እንደዚህ ማለት እንዲ በቪዲዮ ብንታይ ደግሞ ደስ ይላል። ቪዲዮ እንኳን ብዙም እንደዛ ሙዴ አይደለም። ካሜራ ላይ እንዲገጭ ቢዲቃር ሰለክ ትና አለ አሁን ለዛ ነው። አይ አትላንታ አለው ስትለኝ እኮ ደስ ብሎ ነው። ያ ጎረቤት ነው፣ ችግር የለውም። ታውቀኛለህ እኮ። አሁን ድምፅ እንዴት እንዳለየው ገርሞኛል። እንቅልፊት ስለሆነ ገና ወፍሮብን ድምፅ እንጂ ታውቀዋለህ። እኔ በምን አውቃለሁ ብሰው እንደዚህ ምን እንትን ምን አሁን እንደዚህ አይነት ነገር ላይ ምንደው ታውቃለህ። ከሰው ጋር እንደዚህ አትጣላም፣ አይጣላም። አሁን አንተን አላውቅም እንደተፈጠረ አላውቅም። እ ላይቭ ላይ ነበርኩ ቅድም። ጆከር ጓደኛ ነው ይባል የጆከር ጓደኛ ነው ውጣ አሁን እሱም ፓፓይ አሁን ውጣ ምናምን ምናምን ምናምን፣ አይደለም ሌላ ምንም እኮ እንትናር እኔ በህይወት የምንደው ታውቃለህ፣ አሁን ከአንተ ጋር እንደ እንደ ወንድ ልጣላህ ብል ማለት ነው። መልክ ምን ይሁን ምናምን አላውቅም። አሁን እንደዚህ ብትታየኝና የሆነ ነገር እንትን ብልን ኦ በቃ ምናም ብዬ እንትን ይችላል። እጄን ብቻ አሁን በእጄ ትለየኛል። እጄን ላሳይ እሺ አሁን በእጅ ምናምን እኔ አሁን ጠንቋይ በምንድን ነው እጅን አይቼ ምለይ? ትልቅ ነው፣ እጅ ይለያል። የትላንት እሺ ልል የፈለግኩትኝ ምን መሰለህ አልኩ ዲስማጭ እኮ ነጻሁኛ ስልኬን አሁን ኢምባክስ አደረግልሃለሁ። ኧረ እኔ እኮ መመሰልያ እኮ አሁን እኮ እንድያወራ ያለሁትኝ ለመጣላት ምናምን ሳይሆን ምንድን የተፈጠረው ቁጭ ብለን አናወራም። ምን ችግር ለመጣላት ስልኬን ስጥሀለው ያልኩህ እኮ ለዛ ነገር እንደስ ይለኛል። በውስጥ ጻፍልኝና ረሀባ። መልካም ሰንበት፣ ሆንልብ መልካም ቀን እናንተ ከሰው ጋር እኮ አልጣለሁ እንደዚህ የእንትን ምናምን ምናምን አይደለም። እግዚአብሔር ሰውም የመፍራትም የምንም አይደለም። አሁን እኔ ባገኘው ቁጭ ብለን እንዲህ ከመሬት ተነስተ የምትጣላበት ምናምን አይደለም፣ ግን ቁጭ ብለን ምንድን ነው ምናምን

እግዚአብሔር እንደው ዝም ብሎ እንደዚህ ወደ እንትን ቢመጣ ማለት እኔ እስር ናቸዋሉ። እዚህ ሀገር ማለት ጠጥቻለሁ። እስር ታርጌው ነው። እውነቱን እናወራን ምንም እንትን አልፈራውም እግዚአብሔር በቃ ዝም ብዬ መተኛ መጫወት ምናምን ነው በቃ የምፈልገው። ምክንያቱም በማልሰማው በማላውቀው ምናምን በቃ እግዚአብሔር፣ እናንተ በጣም መጥፎ ሰዎች ናቸው። በቃ እኔ እንትን ማለት አልፈለግም፣ ምንም የማልሰማው ይህ ልጅም ሰምቻለሁ እንደዚህ ምናምን ያለው ስለ ባርኮን የሆነ ነገር ብሎ ባርኮንን እንደዚህ ያደርጋሉ ምናምን ብሎ በቃ እዚህ ደረጃ ከመጣ ዲፖርቴሽን፣ አትጣላ ዲፖርቴሽን አለ። በባርኮን ለምን ለምን ገለርገው ማስርቱ ግን ምንም ምንም ምንም ምንም አይመስለኝም፣ ግን እኔ ልጣላበት ምናምን እንደዚህ የሚደርስበት ደረጃ አለ።

ደውሎ ለመቀባጠር ሞከረ። ዛው ላይ ይቅርታ ጠይቋል። ሰክሬ ነው ብሎ ተናግሯል። እና አቁኔ ነገረ መገናኘት ማያስፈልግ ከአንተ ጋር መደወል ማያስፈልግም። ዝም ብለን እዚህ ካለ ለመጫወት እኮ ለምን መሰለኝ እየሳት ባለ መልኩ ነገረችው። ሰክሬ ነው ብሎ ገብቶ እየጠጣው ብሎ ካሁንም እንዳልከው ነው ለአንተ እኮ በግልጽ ነገረ ቅምቅም ነበር አለኮ እኔም ኮምትና አላልኩ ማለት ምን መሰለ ቅድም ላይፍ ላይ ዝም ብዬ ጓደኞች ጋር የተጫወትኩ ችን ስን ጠርቷል ምና ምና ምስሉ ነው እንጂ ሲነግራ አልሰማሁም። በግልጽ ተኝቼ ነበር አለ እኮ የተፈጠረ ነው አለ እኮ እና የሰው ወሬ አንተም ቢሆን ግን በ ከሰማ በኋላ ከቻልክ ትደውላታለህ፣ ትደዋወላላችሁ። ልጅ አለ ያገናኛችኋል አለክ። ይህ የወሬ የወሬሱ ስላለበት አጀንዳ ለማድረግ ነው ይወጣል እንጂ ከአንተ ዬው ከእሷ ጋር ቢጣላ ፍቁርስ እሷ መመለስ ትችልበታለች። ከታይጻፈ ገብቷል። እሷ ያለች ማውቅ በጥሩ ሙድ ነው እንዲህ እንደምትሳደብን አላወቅም ስትለው ኮሜንት ጻፈ። እዛ ሲገባ ጠጥቷል። ድምፁ ምኑ የጠጣ ነው። እና አሁን አጀንዳችን እንዳደርገው ወሬውን አይተው መተው ለአንተ ኮሜንት መጻፋቸው ህዝቡ ምን አይነት በምን እንደተነካ ለማመን ይከብዳል እና ኮሜንቱ እንደዚህ ወደ ላይ ምናምን ስል ይላል ማለት አንተ ስለማታይ ነው ፎሎ ስላላረከኝ ነው እንጂ እኮ ከታች ጽፌልሃለሁ የሚየተጫው ተዋቸው አታንብብላቸው ተዋቸው ቀልድ ነው ሰክሮ ነበረ በቃ አልቋል ብዬ ነበር እሱም ገብቶ ራሱ አነጋገሩ ምናምን አሁንም የሱም ንግግሩ እንደሰከረ ነው ንግግሩ ማለት አንተ ጋር መገናኘት ስልክ መላክ ማያስፈልገውም በቃ ተናገረ ይቅርታ ጠየቀ

ነው ማንዘላዘል ምናምን አይደለም። አሁን እኔ ልጆቼን አሁን እንደዚህ እርግጠኛ ሆኖ ምናምን እንደዚህ እንደተናገረ የሆነ ነገር ስብል በቃ ማለት ልደት አይደል ክትፎ እንገባበዝ ነበርና ሌላ አይደለም፣ እንደዛ ነው እንጂ ሰክሮ ተናገረ እኮ ነው የምልህ። ሰክሮ ተናገረ ልጆች፣ ብሎ ስም ባይጠራም የሆነ ነገር ብታደርጊኝ፣ እንዲህ ብታደርጊኝ ዝም ብሎ በቃ በስካር መንፈስ የለም። በቃ እንደዚህ አትሳደብ። ሰውን የምትሳደብ ከሆነ ደግሞ ፎቶ ሀለይ ስትለው እንደ ፎቶ ከወጣ እንዲያደርጋሉ ዝም ብሎ የቲክቶክ ጉራ የለም። ከዛ በኋላ እንደዚህ ቀርክ በህግ እኮ ትጠይቀዋለች። በተናገረው ነገር ሪከርድ ካረገችው እኮ ለሱ ወጀል ነው ተገብቷል። ግን ዋናው ነገርም ደ ዋናው በይቅርታ ነው ያለፈ። እሱ ሰክሮ ነበር። የሰው ልጅ ወንድ ልጅ ደግሞ ሰክሮ ብዙ ጥፋት ያጠፋል። አደለ? በቃ ይቅርታ ካለ እሷም ራሱ መልሽ በቃ

የሚያጣላ ነገር ምናምን የለን እንጂ አሁን እኔ እንደዚህ ወጥቼ ምናምን ምናምን እኔ እነሱ ይተዋወቃሉ። ምን አገባኝ? ከእሱ ጋር ቁርስ ስር ምናምን በልተን ምናምን የሚሄድ ሰው እንጂ እንደዚህ ምናምን ዱላ ምናምን ዱላ እኮ ቀርቷል። አሁን እንደዚህ ቦክስ እኔ አሁን

ኤኒዌይስ ምን ልላችሁ ነው ስ እንትን አድርጎ የነበረው ሁሉም ሰው በልጆቹ የሆነ ነገር የሚመጣበት አይፈልግም። ናፈርቢ ጋብሽኛ ልደት ሀሳብ ብላ እሺ፣ አሁን ተጋፊ ያለሽ በልጆቹ ማንም ሰው ምንም እንዲመጣበት አይፈልግም እንጂ እነሱ እዛው ጋር ላይፍ ላይ ሰው ይጣላል፣ ይታረቃል፣ ምናምን ምናምን። ይህ ደግሞ ይቅርታ ጠይቋል። ይቅርታ ደግሞ የሰው ልጅ እኛ ከክርስቶስ የተማር ነው፣ ይቅርታ ነው። ወደ ይቅርታ ተጠይቋል። ይኸው ልጁ የገባው ልጅ አማኒታ ወደ ርስቲ የሰፈረዋ ልጅ ወንድሟ ምናምን ነው። ይቅርታ እሱ ነው ማን ነው